ይችላል ሆኔ እንደው ሞራል ነው የሆነኝ። እውነት አንዴ ከትምህርት ቤት ዘጠና ያመጣሁበትን የሂሳብ ፈተና ውጤት ይዤ እመጣሁ። እናቴ ዜሮውን ለምን ጨመርኩ ብላ በጣም ገረፈች። ግን እኔ በእውነት ዜሮውን አልጨመርኩም፣ ዘጠኝ ነው የጨመርኩት። ፋሚሊ፣ ዛሬ ብዙ የለፍሁበት ፊልም ተለቋል። ማታ ዩቲዩብ ላይ ይለቀቃል

ቅርሻታም ምን ትቀረሽብኛል? ላይ ላይ እየመጣ እዚህ፣ የማንም ቅርሻታም ላይ ላይ መቀርሸት የለበትም። ዋ ግም የተግማማ አሚር አሚር አሚር አታ አሚር አሚ- መ- መሐመድ መሐመድ ና ና፣ መሐመድ መሐመድ ና ና፣ በቃ አንተ አንተ ነው እንፈልግህ። አሚር አይ አይ አሚርን አትጥረው፣ አንተ ነው እንፈልግህ። መሐመድ መሐመድ ና እንደው ብሎ እሺ፣ ምን እንደው በእሳት ነደን ከመጥፋታችን በፊት ድረሱልን። ምን ነው ሙሉ ትምህርት ሚኒስቴር ጌዱ ዙሪያ በእሳት እየነደደ ነው። ወይ ስታሳዝኑ። ሰውዬ ትቀልዳለህ? ምን እሳት ነው አትፈልን። ምን ነው ፈጣሪ፣ ምን ባጠፋን ነው መከራ በእኛ ላይ ወረደው። እንባ ነው እንባ፣ አለባው የተማሪ እሱ ደግሞ ያ አላህ ያ አላህ። አንተ እየቀለድክ ነው። ነኝ ናና እናስወጣን ኮ ነው የምልህ። ቼና ማስወጣት ከእሳት ውስጥ ነው ዝም ብሎ መውጣት አለ እንዴ? ማለት መውጫ ፈተናለሁ፣ ኤግዚት ኤግዛም ግን። ግፋ አይደለም ግፋ አይደለም ሰው እናንተ እስግፋ አይደለም እንዴ ከመቶ ፐርሰንት ተማሪ 3% ብቻ ነው ያለፈው ስትሉ፣ እሺ ግድ የለም ተጫውትብን። ምንድን ነው ፈተናው? አንድ ሰውዬ በኒውዮርክ ጎዳናዎች ላይ በሰዓት 20 ሜትር ፐር ሰከንድ እየተጓዘ ቢሆን፣ የእኔ ኤክስ ስሙ ማን ነው? ሜላት ተሰስታል መቅደስ ነው ሰውዬ ቀንዱ ተሆናኑና ፈቱን ይቅርታ መውጫ ፈተናውን ነው ወድቃቸው አውራ

ምንድን ነው ያደረግኸው አይደለም ማንዬ ላሳይህ ነው ግንፍል ግንፍል ማለት ባህሪ ያለ ነው አይደል እሷ ስገነፈል አንተ ደግሞ ገንፌብኝ ማለት ነው ነው ነው ታምሩ ጆሮ ነው። አረጋ፣ ሄሎ እሳት አደጋ፣ ግቢያችን ውስጥ እሳት ተነሳ። እሺ፣ እናንተ። አረጋ፣ እኛ አሁን እናጠፋዋለን። እሺ፣ ቶሎ በሉ። እሺ፣ የት አካባቢ ነው ቦታው? ከትምህርት ሚኒስቴር አጠገብ ያለው ግቢ። ሄሎ ሄሎ። አይ፣ እንደዚያ ከሆነ ትንሽ ጠብቁ። ምን ጤና ይስጥልኝ። እሳት አደጋ ኧረ እሳት አደጋ ድረሱልን! ምን ነው? እዚህ ትምህርት ሚኒስቴር ግቢ አጠገብ አንድ ቤት በእሳት እየነደደ ነው። አንተ የቤቱ ባለቤት ነህ? ኧረ አይደለሁም፣ እኔማ መንገደኛ ነኝ። ግን እሳቱ ወደ ትምህርት ሚኒስቴር ግቢ ሳይዛመት በፊት መታችሁ ቶሎ እንድታጠፉት ነው። ምን አባህን ሳገባህ ትሸርምሽ። ጤና ይስጥልኝ። እሳት አደጋ። ሄሎ እሳት አደጋ፣ ከትምህርት ሚኒስቴር ነው የምንደውለው። እሺ ምን ልርዳችሁ? ከኛ ግቢ ጎን ያለው ቤት በእሳት እየተቃጠለ ነውና፣ እሳቱ ደግሞ ወደኛ ግቢ እየተዛመተ ነው። እርግጠኛ ነህ? እየተዛመተ ነው የሰው ልጅ የእግር ጣቶች አምስት ናቸው ያለህ? ኦኬ። ግን ደግሞ በሳይንስ ሲቆጠሩ ስንት ይሆናሉ? እሺ፣ አንድ መሰለኝ። አዎ፣ አንቀጫማም። ግድ የለህም። ቆይ ግድ የለህም። ኖሬል መንግስቱ ኃይለማርያም ለምን ያህል ጊዜ ፕሬዚዳንት ሆነዋል ኢትዮጵያን እየመሩ? አንድ አመት ነው። ስድስቱ ጥርሴስ ልማነው? አይ እኔን አታስቂዋለሽ ሴትዮ። በስም መንፈስ ቅዱስ ይሄ እጤን አይደለ የምግብ ልመት የሚካሄደው የሰውነታችን ክፍል አንጀት ምን አንጀት ነው ላላ

መለስ ዜናዊ የመጀመሪያ ስማቸው ማን ነበረ? መልሌ ኦ ማይ ጋድ ዋው። በአራሳት ውስጥ ስንት ጊዜ ይጨልማል? ስንት ጊዜ ይነጋል?